አንድ ሰው እንደሚሳካለት ቢያውቅም አቅሙን ቢረዳም ይፈራል። ባይሆንልኝስ፣ ባይሳካስ፣ እንዲህ ቢገጥመኝስ፣ የሰዎች መሳቂያ ብሆንስ ይላል። የብዙ ሰው ሕልም ተዳፍኖ የቀረው በፍርሃት ምክንያት። እንደሚያዋጣ ብታውቅም ቢዝነሱን አትጀምርም። ብትወዳትም አትነግራት። ብታምንበትም ያመንከውን አታደርግም ህይወት ላይ አትተገብርም። አትለወጥም። ባለህበት ቆመ ቀርተሃል። ፍርሃት ይዞሃል። በተለይ መሳሳት እንፈራለን። ብዙ ሰዎች ጋር ያለ ችግር ነው። ፈራሁ ማለት ግን አንፈልግም። ብዙ ሰበብ አለን። አይ ነገሮች እኮ አይመቻቹም፣ አይ አሁን ያለው ሁኔታ ያሰራል ብለህ ነው እንላለን። ለፍርሃታችን የሆነ ሽፋን አለን። ሌላኛው ከፍርሃት ቀጥሎ እንዳንለወጥ የያዘን የጎተተን ደግሞ መጠራጠር ነው። ጥርጥር፣ አንድ ነገር እርግጠኛ ካልሆንን በስተቀር ማድረግ አንፈልግም። በቃ ጭንቀት አንወድም፣ ከምቾት መውጣት አንፈልግም። በተለይ የሚያጠራጥር ጉዳይ ከሆነ እረ ቢቀርብኝስ እንላለን። ስፖርት ሰርቼ አሁን እኔ ምን ልቀይር ነው ህይወቴ? ምን ልጨምር? ደሞዜ ትንሽ ናት። አሁን እሷን ሴቭ አደረግኩ አላደረግኩ ምን ልገዛበት? ተጠራቅሞስ ምን ሊሆኑ እንላለን። በትንሹ የታመነ በትልቁ እንደሚሾም እንረሳለን። ስለዚህ ሁልጊዜም እንጠራጠራለን፣ እርግጠኛ አደለንም፣ ያመንበትን አናደርግም። ግን እኮ መለወጥ ዋጋ እንደሚያስከፍለው ምቾት እንደሚነሳው፣ አለመለወጥም ዋጋ ያስከፍላል። ምርጫው ግን ያንተ ነው። ከመጠራጠር ቀጥሎ ሕይወታችን ላይ እንዳንለወጥ እንዳንቀየር ያደረገን ዓላማችንን አለማወቅ ነው። አንዳንድ ሰው አቅም አለው። ጎበዝ ነው። ቁራጥ ቢሆን የራሱን ብቻ ሳይሆን የቤተሰቦቹን የሚወዳቸውን ሕይወት መቀየር ይችል ነበር፣ ግን ዓላማ የለውም። ስለዚህ ካለቦታው ቦታው ታገኘዋለ፣ ሲባክን ታገኘዋለህ። አይቀየርም፣ ጊዜው ትኩረቱ፣ ጉልበቱ በቃ ብቁን ሲሆን ታየዋለ። ዓላማውን አያውቅም። መኪና ምን እንደሆነ ለማያውቅ ወይ ደግሞ አይቶ ለማያውቅ ሰው ብትሰጠው የከተማ እንስሳ ሊመስለው ይችላል። ስልክ ነክቶ አይቶ ለማያውቅ ሰው ብትሰጠው ለስላሳ የከበረ ማዕድን መስሎት እቤቱ ወስዶ ሊሰቅለው ይችላል። ዓላማውን ካላወቅ ዕቃ እንኳን ታባክናለህ። የራስህን ዓላማ ካላወቅ ደግሞ ብኩን ነው የምትሆነው። ታዲያ ምን ይሻላል? አሁን ካወራኋችሁ ከሶስቱ ማለትም ከፍርሃት፣ ከመጠራጠር ዓላማን ካለማወቅ አንዱ ወይ ሁለቱ ወይ ሶስቱም የእኛ ችግር ሊሆን ይችላል። ልክ ነህ። እኔ እኮ እንዳልለወጥ ያደረገኝ ፍርሃቴ ነው መጠራጠሪ ነው። እርግጠኛ ካሉ እንኳ አንድ ነገር አልጀምርም። ዓላማም የለኝም ልትሉ ትችላላችሁ። ምን ማድረግ እንዳለብን ደግሞ አሁን አጭር መፍትሄዎችን እነግራችኋለሁ። የመጀመሪያው የሚጎትቱህን አመለካከቶች መለካከቶች መቀየር ነው። ከመሬት ተነስተህ እንደማትችል ሊሰማህ ይችላል ወይ ከአስተዳደግ ከመጣህበት የህይወት መንገድ ብዙ ነገሮች ሊጎትቱ ብዙ ምክንያቶች ሊኖሩ ይችላሉ እንደማትችል እንዲሰማህ ያደረጉ። እኔ ይህንን አልችልም፣ ይህንን እችላለሁ፣ ይሄ ነገር ለእኔ ይሆናል፣ ይሄ አይሆንም ልትል ትችላለህ። ብዙ አይነት ኋላ የሚያስቀሩ ፈሪ የሚያደርጉ እንዳትሞክር፣ እንዳትለወጥ እስር ስር አድርገው የያዙ አመለካከቶች ይኖራሉ። አንዳንድ ሰው እኔ በፍጹም ደስተኛ ለመሆን አልተፈጠርኩም ብሎም የሚያምን አለ። አንዳንድ ሰው እኔ ሀብታም ለመሆን አልታደልኩም በቃ ተፈጥሮ ነው ብሎ እርግጠኛ ሆኖ ይደመደመ አለ። አንዳንድ ሰው እኔ ለትዳር በፍጹም አልሆንም፣ አላገባም፣ አልወልድም ብሎ ራሱ ላይ የቆረጠ ሰው አለ። የገንዘብ የእውቀት ሳይሆን የአስተሳሰብ ድሃ ልንሆን እንችላለን። ይህን አስተሳሰብ ሳንቀይር ደግሞ ህይወታችንን መቀየር በጣም ከባድ ነው። አስተሳሰባችንን እንዴት ነው ታዲያ የምንቀይረው? አይምሯችን ይህን አስተሳሰብ የገነባው ከሰበሰባቸው መረጃዎች ነው። በነገራችን ላይ መረጃ በአምስቱ የስሜት ህዋሳታችን ልንሰበስብ እንችላለን። ለምሳሌ የምንሰማቸው ነገሮች እየተደጋገሙ ወደ ውስጣችን ከገቡ እምነት ሊሆኑ ይችላሉ። ለምሳሌ ቤተሰቦቻችን ውስጥ የእኛ ቤተሰብ እኮ ለስራ አይሆን፣ ለትምህርት አይሆን፣ ለቢዝነስ አይሆን ሲሉ ከሰማን እኔ እስከ እነሱ በምን ይለያለሁ? ከእነሱ የተለየ ጣፋን ታኮ የለኝም ብለን ራሳችን ላይ የሆነ ጫና እናስቀምጣለን። ስለዚህ ቢዝነስ አትሞክርም ከሰማኸው ነገር አልችልም ትላለህ። አንዳንዴ የምታየውም ነገር ህይወትህን ይወስነዋል። ብዙ ነገር ሞክረው ያልተሳካላቸውን ሰዎች ታያለህ። ሞክረው የከሰሩ፣ ትዳር ውስጥ ገብተው በፍቺ የደመደቡ ደስተኛ ያልሆኑ ሰዎችን በዙሪያ ታይናል። እኔስ ከነሱ የተለየ ምን እድል አለኝ ምን እጣፈንት አለኝ ትልና አይ አልችልም ትላለ ራስ ላይ የሆነ የሚተበትብ ነገር ቁጭ አድርጎ አስሮ የሚያስቀምጥ አመለካከት ትገነባለህ የምታየው የምትሰማው ነገር ማንነትህን ይወስል ወደ አይምሮህ የሚገባው መረጃ ካልተቀየረ አንተ አትቀየረ የተሻለ ነገር ካላየ የተሻለ ነገር ካልሰማ እንዴት ነው የተሻለ ሰው ስለዚህ የምትሰማው ነገር ፖዘቲቭ መሆን አለበት። እንደምትችል ብዙ ነገር እንደምትቀይር ምንም ነገር እንደማያቅተህ መስማት አለብት። የምታየው ነገር ከአንተ በፊት የምትፈልገውን ያሳኩ ሰዎች